ክብር ለኢየሱስ ይሁን፣ አሜን። እጅግ የምወዳትና ማከብራት የእግዚአብሔር ነው ተማራ ሆጊ ነው እናቴ ጅማ ወልቃለች። እሷ ተሰሎንቄ ምራሷ ምስ ታበላቸዋለች። ክብር ለኢየሱስ ይሁን፣ አሜን። ክብር ለኢየሱስ ይሁን፣ አሜን። ኢየሱስ ያድናል፣ አሜን። ኢየሱስ ጌታ ነው፣ አሜን። ኢየሱስ የነገስታት ንጉስ ነው፣ አሜን። ኢየሱስ የጌቶች ጌታ ነው፣ አሜን። ኢየሱስ ያድናል፣ አሜን። ደው ኢየሱስ ያድህናል። ኢየሱስ አዳኝ ነው። ኢየሱስ ከሞት ያድህናል። ኢየሱስ ከሲኦል ያድናል። ኑ ወደዚህ ወደ ኢየሱስ። ኢየሱስ ይወዳችኋል። ኢየሱስ ፍቅር ነው። ክብር ለእግዚአብሔር ይሁን አሜን። በጌታ በኢየሱስ ክርስቶስም ኤፌሶን ምራፍ ተሰሎኒቄ ምራፍ አምስትን አነባለሁ። ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት መንገድ ይመጣባቸዋል። ከቶም አታመልጡ አያመልጡ። እናንተ ግን ወንድሞች ሆይ ቀኑ እንደሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። አሜን። ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና፣ እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህ እንንቃ በመጠንም እንኑር። አሜን። እንደ ሌሎች አናንቀላፋ። አሜን። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። አሜን። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃ ብንሆን የምናቀላፋ ብንሆን ከርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። አሜን። ተመካከሩ፣ አንዱም አንዱም ሌላውን ያንጸው። ወንድሞች ሆይ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናቸዋለን። እርስ በርሳችሁ በሰላም ሁኑ። ወንድሞቻችን መክራቸዋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም በሌላው በክፉ ፋንታ ርፉ እንዳይመለስ ተጠንቀቁ። ነገር ግን ጊዜ እርስ በርሳችሁ ለሁሉ መልካም ለማድረግ ትጉ። ደስ ይበላችሁ። ሳታቋርጡ ጸልዩ። በሁሉ አመስግኑ። አሜን። ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አሜን። መንፈስን አታጥፉ። አሜን። ትንቢትን አትናቁ። ሁሉን ፈትኑ። መልካሙን ያዙ። ከማናቸውም አይነት ነገር ራቁ። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ። አሜን። መንፈሳችሁ፣ ነፍሳችሁ፣ ሥጋችሁም ጌታችን ኢየሱስ ክ ጠበ የሚጠራችሁ የታመነ ነው። አሜን፣ ደግሞ ያደርገዋልአሜን ወንድሞች ሆይ ስለ እኛ ጸልዩ። ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ ጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አሜን። ኢየሱስ ክርስቶስ ያድናል። አሜን። ኢየሱስ ጌታ ነው። ሜንነገታት ንስ